የተከበሩ ሊቀ ካህናት አባታችን መራዊት ዶክተር የተከበሩ መናገርነት አባብረሀ የተከበራችሁ እና ሁላችሁን በጠና ደስ ሲላይ ነበር፣ ግን ጊዜው ውድ ያለበት ነገር ለምን ነው ደግሞ ሰዓት ሄደ ይመስለኛል። የአብያተ ክርስቲያናቱ አስተዳዳሪዎች፣ መምህራን፣ ዲያቆናት፣ የቤተክርስቲያን ከዋቀቱ ሊመናል የነገዋዊ ተክስ ተረካቢዎች ወጣቶች፣ ህጻናትን ጭምር በአምላካችን በእግዚአብሔር ፍጹም ሰላም እንደምናደራችሁ። እንኳንም ስትጠብቁት ስትጓጉለት ለነበረው ለዚህ ታላቅ እና ልዩ ቀን የእመቤታችን ታቦተ ቅ ለገባበት ለዚህ ትግባል በጤና በበት አደረሳችሁ። ቀደም ተነግሯል። በቤታችን እንዳዲስ ገባች ማለት አይቻል እነት አበላ አንጋፋዋ ቤተክርስቲያን ነች። ለብዙ አመት ከሁሉም ቤተክርስቲያን በዚህ አካባቢ ያሉ ሳይቋቋሙ የነበረችው ቤተክርስቲያን ነች። ጊዜው እንደምታውቁት የፈታኝ ጊዜ ነው። የአመስ ጊዜ ክፉ ጊዜ ነው። በዚህ ጊዜ ደግሞ እኛ አለመታደል ሆኖ ልክ ነቢያቱ እንዳሉት ትውልድ እሉት ወግፍትት ጎርበጣጣ ትውልድ አለ። ኢሳያስ ትውልድ እሉት ወመር ራ ዳዊት ደግሞ መራራ ትውልድ ትውልድ እሉት እንተያታት ልባ ልቡን ያደነደነ ትውልድ አለ። ሙሴም ኤልያስን ዳዊትን ተናከሩ። ስለዚህ ዘመ ትውልድ እና እንዲህ አይነት ትውልድ በዚህ አይነት ዘመን የኛ ዘመን የደረስንበት ክፉ ዘመን ስለሆነ የፖለቲካው በሽታ ወደ ቤተ ክርስቲያን እየገባ መስቀልቅል ስላደረገ ነው እንጂ እንዲህ አልነበረም መሆን የነበረበት። ቢሆንም ደግሞ እግዚአብሔር ይህን የትርምስ ዘመን አሳልፎ ሁሉም ወደ ሌላ ወደ ልቦናው ሲመለስ እራሱን ሲያይ ይህን ስጋዊ ውጫ ሲጨርስ ማርያም ቤተክርስቲያን አንድ ሆና ለቀድኖ ይመለሳል የሚል ተስፋ አለን። እግዚአብሔር ያሳየን። የእኛ ቤተክርስቲያናችን ስንቷ ተዋሮ ቤተክርስቲያን እጓ ስርዓቷ አንድ ነው። ትልቁ ችግር ከዚያ እየወጣ ነው። ከስርዓት ሲያፈረግጥ፣ ከቀድኗ ሲወጣ እንዲህ አይነት ችግር ይፈጠራል። እና ብዙ ለብዙ ጊዜ ብዙ ችግር እንዳሳልፋችሁ እንዳውቃለን። በእውነት ሀገረ ስብከቱ በዚህ ጉዳይ ላይ ብዙ ጊዜ ከኮሚቴዎች ጋር ተወያይቷል። በሀገረ ስብከቱ ጉባኤ፣ በአስተዳደር ስብሰባም፣ በጠቅላላ ጉባኤ አባታችን ክቡር ዶክተር መራዊ ፍርድ ቤት ድረስ እየሄዱ ብዙ ወጠዋል። ሌሎች እነ መልአከ ሰላም ቀሲስ መሰረት፣ እነ መልአከ ጸሐይ ሌሎቻችሁ ሁሉ እጎናችሁ ብሎ እዛችሁ እያሉ እናንተ ጋር ቆይተው። አዎ ግን እግዚአብሔር ታላቅ ነው። አንድ እንዲሆን በዚህ አይነት መልኩ እንዳይሆን ብዙ ተሞክሯል፣ ብዙ ተሞክሯል። ለአሁኑ ጊዜው ስላነሳቸው ነው ቅድም ኮሚቴው በአጭሩ ያስቀመጠው እንጂ ብዙ ነው የደከሙት። ብዙ ተስፋ የሚያስቆርጥ ነገር ነበር። ግን ኮሚቴው በዚ አጋጣሚ ማመስገን እፈልጋለሁ። አግ ቅዱስ ጳውሎስ ደቀ መዝሙር ለጢሞቴዎስ በሁለተኛ ጢሞቴዎስ አራት ዘጠኝ ላይ የሚል ቃል አስተላልፎ ነበር። በጊዜሁ ወደ ዘን በለጊዜው ስና ወታገስ ማር ወገስስ በጊዜው አለጊዜውም አስተምር ገስስ ሰና ታገስ ብሎ ለጢሞቴዎስ መክሮ ነበር። ይህ እዚህ ያልደረሳችው ኮሚቴ ጽናት ባይኖረው ትዕግስት ባይኖረው እዚህ ቀን ላንደርስ፣ በዚህ መልኩ እንደዚህ ላይሆን ይችል ነበር። በጊዜው እዘን በለ ጊዜው ማለት በጊዜውም አለጊዜውም ማለት በደስታ በፍስሐ በሰላም ጊዜን በመከራ፣ በችግር፣ በትርምስ ጊዜ ማለት በደስታ በፍስሐ ዘመን ጊዜ ሁሉ ደግ ነው። ሁሉም ጎበዝ ነው። ሁሉም ጀግና ነው። በመከራ፣ በትርምስ፣ በፈተና ጊዜ ግን ጸንቶ ዓላማን ጠብቆ ግብን አነጣጥሮ መጓዝና እዳር ማድረስ ለጢሞቴዎስ ቅዱስ ጳውሎስ ያለው ይህንን ይህ ቃል ነው ዛሬ የተፈጸመው። እግዚአብሔር የተመሰገነ ይሁን። ስለዚህ በእውነት እኛ በዚህ በፍራንክፈርት አካባቢ የምንኖር ሕዝበ ክርስቲያን ካህናት፣ መስቀልን በተለይም ጥምቀትን እኚህን በዓላቶች አብረን በህብረት ስናከብር ቆይተን ነበር። ጥሩ የአንድነት ችምር ነበረን ይህ ፖለቲካ ያመጣብን ጣጣ፣ እንዲህ ዐይነቱ ልዩነት በጣም እየዘቀጥን እየወረድን እያነስን መሄድጥር ግን መቤታችን ከልጇ ከመድኃኔዓለም በግራነ ቡለው ከሚያገለግሏት ከሚላለቀዋት ከመላእክቱ ተለይታ መስቀልን ጥምቀትን ብቻችን ስናከብር በእውነት ቅርብ ሲለን ነው። እግዚአብሔር ይመስገን። አሁን ግን አብረን ሁላችንም መቤታችን ወደ ቀድሞ ክብራት ተመልሳ አብረን እናከብራለን ማለት ነው። ይህን ስላያችሁ ደስ ይበላችሁ። በዚሁ አጋጣሚ አንድ ቃል ማስተላለፍ የምፈልገው በእውነት እዚህ ነጻ የሆነ አገር ላይና ያለ ነው። ለዚህም ነው በነፃነት ያከበር ነው። ዛሬ መቤታችን ጽላቷን ይዘን ሀገራችን ጽላፋን አይደለም፣ ስዕሏን እንዳትይዙ ተብሎ ተገብቷል ማለት ሰምታችሁ፣ ስዕሏን ይዛችሁ እንዳትወጡ። ተመልከቱ፣ እግዚአብሔር በሰው ሀገር ምን ያህል እንዳከበረን። በሀገራችን ለምን ስዕል ይዘን እንዳንሄድ፣ ጥቅስ የመጽሐፍ ቅዱስ ጥቅስ ይዘን እንዳንሄድ፣ ባንዲራ መለያችን ይዘን እንዳንሄድ፣ የአለባበሳችን የምንይዘውን ሁሉ በፈቃድ ማለት ነው በፈቃዱ ተፈቅዷል። ምናልባት ቆይተን ለምን በለውም ይህን እናያፈሉ ይህን ጉሎ ልንባል። የሚያሳዝነው እንዲህ አይነቱ ደግሞ በሌሎቹ የለም። እስላሙ፣ ፕሮቴስታንቱ ሌላው የአደባባይ በዓል ሲያከብር እናያለን። ይህን ያዙ ይህን አትያዙ ሲባል ያሰሙ ይቺ ተዋህዶ ጥንታዊቷ ታሪካዊቷ ብሔራዊቷ አንጋፋዋ ቤተ ክርስቲያን ግን ፈተናዋ በዝቷልና ጸልዩ ይባላል። ጸልዩ ከቤታችን፣ ከውጭም ከውስጥም፣ በርቀትም በግዝፈትም፣ በስውርም በግልጥም የሚጋፋት የሚፈታተናት ትልቅ ኃይል አለ። እግዚአብሔር ከጎኗ ስላላልወድ ላሎች እኛ ሜበራ የድቡን ደግሞ የቤተ ክርስቲያን መሪዎች ኃላፊዎች አባቶችን በእውነት መከላከል አልቻለም። ክፉኛ የወደቅንበት ድንዛዜ ውስጥ ያለንበት ክፉ ዘመን እናስራል ሊዮላ ማለት ነው። በመጨረሻ አንብቤ ጨርሳለው። ጽላት ሲመጣ የሚረከብ ካህን ያስፈልጋል። እንደገና ደግሞ ያን ደግሞ አላፊነቱ ወስዶ እንዲያገለግል ያስፈልጋል። እና ከሀገረ ስብከቱ ሊቀ ጳጳስ ከብዙዋ ሃዲዮና ሲዮስ የተጻፈች ደብዳቤ እሷ ያን ለሚመለከተው አስረክባለሁ። ለቀሲስ ህሳ ክልሉ ጉዳዩ ጊዜያዊ አስተዳዳሪ እንዲሆኑ የተፈቀደ መሆኑን ስለማሳወቅ ከመስከረም 26 ቀን 2018 ዓ ም ጀምሮ የፍራንክፈርት ቅድስተ ማርያም ቤተክርስቲያን ጊዜያዊ አስተዳዳሪ ሆነው በጊዜያዊነት እንዲያስተዳድሩ ተፈቅዷል። በመሆኑም ቤተክርስቲያን የጣለች በሆን ይህን ታላቅ ኃላፊነት በትጋትና በታማኝነት እግዚአብሔርን አጋዥ በማድረግ እንዲወጡ አሳስባለሁ። አባ ዲዮናሲዎስ ሴዎስ የጀርመንና አካባቢው ሀገረ ስብከት ሊቀባጣዝ ግንባጭ በራ። አንድ ቤተክርስቲያን አንድ ካህን በቂ፣ አንድ ካህን በቂ አይደለም። በችግራችሁ ጊዜ ሲረዷችሁ ሲረዷችሁ የነበሩ ካህናት እንዳሉ እናውቃለን። እሱንም ታሳቢ አድርጋችሁ ለወደፊቱ የተማሪ አገልግሎት እንድትሰጡ ጥሩ ይመስለኛል የግድ ምክሬ ዚያ ስትል